ጤና ይስጥልኝ የቂርቆስ ተከታታዮች፣ ዛሬ ጥቅምት 22 ቀን 2018 ዓ.ም ኢትዮጵያና ኢትዮጵያዊነትን በሚመለከት የተደበቁ ሚስጥሮችን ለመግለጥ በሚለው መርሃ ግብራችን ዛሬ የኢትዮጵያ ደራሲያንን ማኅበር ታሪክ በሚመለከት ልዩ መርሃ ግብር እናቀርብላችኋለን። ጸሐፍት የሚፈጠሩበትን አንባቢ ትውልድ የሚበዛበትን መንገድ ለማጸደቅ ህብረት ያስፈልገናል ሲሉ አሰቡ። ከዛም በየካቲት 952 ዓ.ም የያኔውን የድርሰት ማህበር የአሁኑን የኢትዮጵያ ደራሲያን ማህበር አቋቋሙ። ለመሆኑ ይህንን የኢትዮጵያ የድርሰት ማህበር ያቋቋሙ እነማን ናቸው? ይህን የድርሰት ማህበር ገና ከጅምሮ በሀገራችን አንቱ በተባሉ ታላላቅ ደራሲያን እንደተቋቋመ የተለያየ መዛግብት ያስረዳል። ይህ እንዳለ ሆኖ የመጀመሪያው የማህበሩ የበላይ ስራ አስፈጻሚዎችን በተመለከተ ግን የተለያዩ ሀሳቦች ይሰጡበታል። ስለዚህ በዛሬው የተደበቁ ምስጢሮችን መግለጥ በሚለው መርሃ ግብራችን ማህበሩን ከመሰረቱት ደራሲያን መካከል ዋናው በ1949 ዓመተ ምሕረት ምናሴ የመከራዬ ደስታ ዓለምን ረታ የሚል መጽሐፍ በመጽሐፍ የሚታወቁትና ከዛ የመጀመሪያ መጽሐፋቸውን በማከታተል 13 ያህል መጽሐፍትን አሳትመው ለህዝብ ያቀረቡትን አባት እንመለከታለን። አሁን ምናሴ የመከራዬ ደስታ ዓለምን ረታ የሚለው የመጀመሪያው መጽሐፌንም የጻፍኩት የሐረር መምህራን ማሰልጠኛ ሄጄ በነበረበት ገና በአስራ ስምንት ዓመት እድሜ ነው እና ከዚያ ወደ ዳግማዊ ምኒልክ ትምህርት ቤት እንደመጣሁ እዚያ አዳሪ ተማሪ ሆኜ እያለሁ እዚያም የደረስኩት አንድ ተውኔት ነበር እና ያም ያን መከራ የደስታ ጮራ የሚል ተውኔት ነበር እና ያን ተውኔት ደርሼ ረቂቁን ያው እዚያ አጠገቤ ስለነበረ አብረውኝ እዚያ በክፍልም በመኝታ አብረን የሆነው አይተው ይህንን ተውኔት ብናሳየው ይሻላል ብለው ያን ተመካከርን፣ እና ማለፊያ ጥሩ ነው በሚል ለትምህርት ቤቱ ስራ መሪ በዚያን ጊዜ ግብጻዊው የነበረ ሰው ነበር። ምስተር ዛኪ ይባላል እና ለሱ ነግረን እንዲታይ እሱ ተስማማ ፈቃደኛ ሆነና፣ ትምህርት ቤቱም ታየ። ከዚያ ማለት ለተማሪዎች፣ ለአስተማሪዎች፣ ለሰራተኞቹ ብቻ ሳይሆን ለተማሪዎቹ ወላጆች ጭምር ተደጋግሞ በትምህርት ቤቱ አዳራሽ ታየ። ከዚያ በኋላ ያን ያዩ ሁሉ የለም ይሄ ደግሞ ለውጭ ከትምህርት ቤት ውጭ ላሉት ሁሉ መታየት ያለበት ነው ተብሎ፣ በዚያን ጊዜ ወወክማ፣ ወጣት ወንዶች ክርስቲያናዊ ማህበር በሚባለው ትልቅ አዳራሽ እዚያም እንዲታይ ተደርጎ የእግዚአብሔር ፈቃድ ሆኖ፣ በእኔ እግዚአብሔር እያደረገ ያለው እንደ ማንኛችንም ማለት ነው። የእኔ የተለየ ነው ማለት አይደለም። ስለዚህ በዛሬው የተደበቁ ሚስጢሮችን መግለጥ በሚለው መርሃግብ ማህበሩን ከመሰረቱት ደራሲያን መካከል ዋናው እና ከ952 ዓ ም እስከ961 ዓ ም ድረስ ማህበሩን በዋና ጸሐፊነት በበጎ ፈቃደኝነት ሲያገለግሉ ቆይተው ከ961 ዓ ም በንቡረ እድነት ማዕረግ በቤተ ሕዝቡ በቤተ ምልክናውና በቤተ ክህነቱ ሙሉ ተጠሪ በመሆን የአክሱም ጽዮን አስተዳዳሪ ሆነው ሲሾሙ የድርሰት ማኅበሩን የዋና ጸሐፊነት ቦታ ለአቶ መንግስቱ ለማ አስረክበው እንደነበር ንቡረ እድ ኤርምያስ ከበደ ወልደ ኢየሱስ በአንደበታቸው ሲተረኩልን እናዳምጣለን። ስለዚህ ይህንን መርሃ ግብር እንድትከታተሉ በታላቅ አክብሮት እንጋብዛችኋለን። ስለምትከታተሉንም እግዚአብሔር ይስጥልን። ጸሐፊ የሚፈጠውበትና አንባቢ ትውልድ የሚበዛበት መንገድ ለማሳደግ ለህብረት ያስፈልገናል። አስቡ አስቡ አስቡ። አልቀሩም የካቲት አስራ ሁለት ቀን ሺ ዘጠኝ መቶ ሀምሳ ሁለት የዛሬው የኢትዮጵያ ደራስያን ማህበር

ሁለት ሀሳቦች እንስጠቃለን። በአንድ በኩል ብዙዎች የመጀመሪያው ፕሬዚደንት ሲሉ የሚስማሙባቸው ደጃዝማች ግርማቸው ተክለሐዋርያት ናቸው። በሌላ በኩል ደግሞ ደራሲን እንዳድግ የተከበደ የኢትዮጵያ ደራሲያን ማህበር ስንሰት ውልደትና እድገት በሚል ጥናቱን ያቀረቡት አቶ አንደንኬ ደሳለኝ የመጀመሪያው የማህበሩ ፕሬዚደንት እንደነበሩ ያነሳል። በዚህ የደራሲያን ማህበር ዙሪያ የሚያነሳው ስጋጭታችን ታዲያ እነዚህ ሁለት ሀሳቦች ለማንሳት ውድም፣ ብዙ ጥረት ያደረግ ቢሆንም በቃለም ጠይቅ ፍቃድ እንዲሄዱ በማህበር ውስጥ በተለያየ ደረጃ የሰሩ ሰዓት የሰጡን ሀሳብ መነሻ አድርገን እንዲያሰኑት ተማሪ። ስለዚህ ንቡረ እድ ኤርምያስ ከበደ ወልደ ኢየሱስ በአንደበታቸው ሲተርኩልን እናዳምጣለን። ያንን ከህፃንነት ጀምሮ የጀመርኩትን አገልግሎቴን ይኸው እንድቀጥል ጌታችን ኢየሱስ ክርስቶስም እናቱም የእመቤታችን ፈቃድ ሆኖ እስከዚህ ደርሰናልና ከዚያ በቤተ ሕዝቡ፣ በቤተ ክህነቱ፣ በቤተ ምልክና ውስጥ አደርገው ከነበረው አገልግሎት ውጪ ደግሞ ያው ብዙ በማህበራዊው ክፍል ብዙ አገልግሎት ከሰፈር ከሰበካ ጀምሮ እስከ ላይ ድረስ ያው በማህበራዊ መልክ በድርጅቶች በማህበሮች ውስጥ ደሞ ያው ራሴም እያቋቋምኩ ያንንም እየመራሁ እያገለገልኩ ብዙ ጊዜን በዚያ ነበር ማሳልፈው። በእግዚአብሔር ቸርነት ከነዚህ አንዱ በጣም ትዝ የሚለኝ መቼም የኢትዮጵያ ድርሰት ማህበር የሚባለውን ከጥቂት ጓደኞቼ ጋራ የድርሰት ሰዎች ጋራ ያው አቋቁሜ ያንን በጸሐፊነት ለብዙ ዓመታት ሳገለግል ቆይቼ ከዚያ እኔ ወደ አክሱም ንቡረ እድ ሆኜ በሄድኩበት ጊዜ ነው የሌሎቹን የሆነ ማህበራዊ አገልግሎቶች የድርሰት ማህበሩንም ዋና ጸሐፊነት አስረክቤ ለአቶ መንግስቱ ለማ ስረክቤ ወደዚያ የሄድኩት እና እግዚአብሔር ይመስገን፣ በእነዚህ የህይወት ዘመኖቼ ሁሉ በእግዚአብሔር ፈቃድ በእግዚአብሔር ቸርነት ይህን የመሰለውን አገልግሎት እንዳበረክት አድርጎ የነበረ ነውና እንዳልኩት ይሄ የእኔ የህይወት ታሪክ የሚዘከርበት ሳይሆን እግዚአብሔር በሰዎች በእያንዳንዳችን ላይ አድሮ ምን ምን እየሰራ እንደሆነ ምናልባት እኔ የራሴን በመጠኑ ተናገርኩ እንጂ እያንዳንዳችን ሁላችን ከሌ ከከሊት የሚያሰኝ ነገር የለም። ሁላችን እያንዳንዳችን እየራሳችንን ብንመለከት በህይወታችን እግዚአብሔር ለራሳችን ብቻ አይደለም፣ በየራሳችን አማካይነት እሱ ምን እያደረገ እንደሆነ ልንረዳ እንችላለን። እና እኔም በዚህ ጊዜ በዚህ አገልግሎቴ እኔ ራሴ ያረኩት የምለው አንድም ነገር የለም። ያው እግዚአብሔር እኔን ፍጡሩን በዚህ መልክ እንዳገለግል መሳሪያ ያደረገኝ ነው የምለው። በኛ በኢትዮጵያ እግዚአብሔር መንግስትም ደግሞ እያንዳንዳችን ይህንን እንድንል ነው የሚያስፈልገው የሚገባው። እና እውነታውም ደግሞ ይሄ ነው። ለሰው የራሱ የህይወት ታሪክ የለውም። ቅድም እንዳልኩት ታሪኩ ወይም ታሪክም ሊባል አይቻልም። ታሪክ ያልፋል፣ ይቀራል፣ ያረጃል፣ ይጠፋል። የእግዚአብሔር ስራ ግን ህያው ነው፣ አይጠፋም። የእግዚአብሔር ስራ በእኛ በየልቦናችን ነው ተጽፎ በህይወታችን ነው የሚገለጸውና ህያው ነው ለዘላለም እግዚአብሔር ስራ ታሪክ ነው ሊባል አይቻልም። እና ምናልባት በረጅሙ ተናገርኩ ይመስለኛል። ይሄ ነው በዚህ በኩል ያለው ስለምትከታተሉንም እግዚአብሔር ይስጥልን።